እንዴት ናችሁ? ብዙ ሰው የለም። አክቹዋሊ ትንሽ ሰው ነው ያለው፣ ግን ያሉትን ትንሽ ሰዎች እያዩ ብዙ አላወራም ኖት ዛት አይ ኬር፣ ግን አላለ ኢትስ ዛት አይ ማፈር ግን ዞሮ ዞሮ ቱዴይ ኢትስ ጎይንግ ቱ ቢ ኤ ፑሽ ሴሽን። ፑሽ ሴሽን ሳይሆን አክቹዋሊ ኢትስ ጎይንግ ቱ ቢ ኤ ቼስት፣ ባይሴፕስ፣ ሾልደር እና ትራይሴፕስ ዴይ። ሶ ኦልሞስት ፉል አፐር ቦዲ ከባክ በስተቀር ሁሉም ነገር የሚሰራው ማለት ነው። ኢ ኤፍ ቼስት፣ ኢ ኤፍ ስ ሾልደር፣ ኢ ኤፍ ትራይሴፕስ፣ ኢ ኤፍ ባይሴፕስ

ይሄን ኤክሰርሳይስ ሲጀምር ለማሽን ሙቭመንት ነው የሚጀምረው። ሶ አይ ሄት ዋርሚንግ አፕ። ዞሮን እናንተ ዋርም አፕ ማድረግ አለባችሁ ግን አይ ሄት ዋርሚንግ አፕ። ሶ ማሽን ኢት ኢዝ አላ የሆነ ራሱ ሬንጅ ኦፍ ሞሽኑን ሬንጅ ኦፍ ሞሽኑን ኤንድ ኤቭሪቲንግ ጋይድ ስለሚያደርገኝ ኤክሰርሳይስ ኢትሴልፍ እና ዘ ማሽን ኢትሴልፍ ሄልፕስ ሚ ዋርም አፕ አይነ ነገር ማለት ነው። በማሽን ይጀምርና ኢፍ አይ አም ጎይንግ ቱ ቢ ዱይንግ ማሽን ያልሆነ ኦር ፍሪ ዌይት ሙቭመንት ወደዚያ መሄድ ይችላሉ። ግን ዞሮ ዞሮ ግን በፍሪ ዌይት የምትጀምሩ ከሆነና በማሽን የማትጀምሩ ከሆነ ዩ ሹድ ቢ ዋርምንግ አፕ ቢኮዝ ለቴንደኞቻችሁ ለቴንድ ኤልስም የሚጥሩ አይደለም። ግን ማሽን ሲሆን ኤቭሪ ሙቭመንት እና ኤቭሪ ፓዙን ጋይድ ሲለም፣ ያው ዞሮ ዞሮ ማሽን ሲሆንም ዋርም አፕ ማድረግ አለባቸው። አይ አም ሜክንግ አን ኤክስኩስ ዋርም አፕ ላለማድረግ ነው። ቀላል ነው። ከዛ ደግሞ አንድ የመጣልን ጥያቄ እዚህ ጋር ኢዚት እኩል? በአንዱ በኩል 20 ኪሎ አርጋችሁ በአንዱ በኩል ደግሞ 15 ኪሎና 5 ኪሎ አርጋችሁ ስትሰሩ ኪሎ እኩል ነው፣ ግን አላ እኩል አይደለም። አይ ነገር ሶ ኢዚት ኢኳል እኩል ነው። እናንተ ጋር እናንተ ስሜቱ እኩል ነው ወይስ እኩል አይደለም? አሳውቁኝ። ለእኔ እኩል አይደለም። ኦፍ ኮርስ ኢትስ ኖት፣ ግን አሳውቁኝ

የሚገርማችሁ ደግሞ ወርክውት ላይ ከሚደክመኝ ር ከሚያደክመኝ ነገር መሀል ዋነኛው ኢትስኖት ኤክሰርሳይሱ መስራቱ ር ወርክውት ማድረጉ አይደለም። ጠንካራ ሰው ሆንኩና ብዙ ኪሎ ስለምጠቀም አላ ይህኑ ሁሉ ፕሌት ማመላለሱ ነው የሚከብደኝ ባልሰማሁኑ

ከዛ ደግሞ የገመዱን ኢርፎን የምንጠቀመው ኢትስ ኖት ዱ ቱ ዘ ፋክት ዛት ሄድፎን መግዛት ስለማልችል ያው መግዛት ባልችልም፣ ግለዛ አይደለም። ኬብሉን ኢርፎን የምንጠቀመው ኢት ሜክስ ሚ ፊል ላይክ ኬቨል ሊቨሮን ሆነ፣ ጂም ውስጥ በገባው ቁጥር ኬቨል ሊቨሮን የሆንኩ ነው የሚመስለኝ። ሶ ጡንቻውም የለም ገንዘቡም የለም።

እና ኦኬ፣ አሁን እኮ ተጀምሯል ነገር አለ። ተጀምሯል ክላስ። አሁንም የምትመጣ ከሆነ ኦኬ። ከእዛ ትግርኛም በማድረግ ደግሞ ደስ ይለኛል። በትግርኛ ኮርስ ይጀምራሉ። እውነቴን ነው። የተወሰነ አዎ፣ የሚያዘርበው አዎ፣ አዎ፣ አዎ ዳንዶ ማለት ማለት እንዴ ነው ነው፣ ብረት ግፉ ምንድነው? ብረት ግፉ ምንድነው? ብረት ድፉ ድፉ ብረት ግፉ ብረት ድፉ ነው በትግርኛ።

የሆነ ፍላይ ታይፕ ኦፍ ሙቭመንት ክፈተም እና አሪፍም ነው። አሪፍም አይደለም። ቢኮዝ አሪፍ አለመሆኑ ኤቭሪዌር ነው ድምፅ የሚሰማው፣ አሪፍ መሆኑ ደግሞ ለእናንተም ድምፅ ይሰማል። ዞሮ ዞሮ ግን ሳም ታይፕ ኦፍ ኬብል ሙቭመንት ነው የምሰራው።

ግን ክ ይቀለል እና ደግሞ አንድ ከብረ ቤት የለመደብኝ ነገር ምንድነው? ቢኮዝ ሁላችንም የሆነ ፖይንት ኦፍ ላይፍ ላይ የሆነ ልምድ ይዘን ነው የምንቀሳቀሰው። ክብደት አልቆጥርም እና የሆነ ዝም ብድግ አረገውና ይሄ ነገር ከባድ ነው ወይ ይሄ ነገር ቀላል ነው ብዬ ነው የምጨምርበት። እናንተ ግን እንደዛ ታርጉ። ኦፍኮርስ ዩ ሃቭ ቱ ትራክ ዩር ዌትስ፣ የምትሰሩበትን ክብደት በደንብ ትራክ አድርጉት። ቢኮዝ ኦንሊ ዌን ዩ ፕሮግረስ ኢን ዘ ጂም ኢዝ ዌን ዩር መሰልስ አክቹአሊ ኢንክሪዝ ኦር፣ ጡንቻችሁ የሚጨምረው ፕሮግረስ ባረጋችሁ ቁጥር ነው። ማለት ዛሬ በ10 ኪሎ ሰርታችሁ፣ ኢፍ ኤክ ከሁለት ወር ከሶስት ወር በኋላ ኢፍ ዩ ዱዊንግ በ12 ኪሎ፣ ሞስት ዴፊኒትሊ ጡንቻችሁ ጨምሯል። ኢንስቴድ ኦፍ የሆነ በአንድ ቀን ብዙ ኤክሰርሳይዞች በመስራት ፋንታ ማለት ነው ኢትስ ኖት በአንድ ቀን ውስጥ የምታወጡት የእንቅስቃሴዎች ብዛት ኦር ኢንቴንሲቲ ኢትስ ዲሪንግ የተወሰነ ያህል ታይም ፔሪድ ሀዋ ማች ዌይት ሀቭ ዩ ኢንክሪስድ ለማንሳት ማለት ነው። ሶ ኢፍ ዩ ሀቭ ጋት ን ስትሮንገር ኢን ተ ጂም እየጠነከራችሁ ከሄዳችሁ እያደጋችሁ ወይም ጡንቻችሁ ዴፊኔትሊ እየጨመረ ሄዷል ማለት ነው። ሶ አንድ ትራክ ልታርጉ የምትችሉበት ወይ ጡንቻ መጨመራችሁና ለመጨመራችሁ ሀቭ ዩ ጋት ን ስትሮንገር ኢን ተ ጂም በሚለው ነው ማለት ነው።

የኡጋንዳ ያሉ ፎሎወሮች የሚያዩ መስሎኝ ነው። በእንግሊዝኛ የደባለኩት ይቅርታ። ግን ያልኩት ምንድ ነው ካርዲዮ እንድትሰሩ ማበረታታ፣ ለዚህ ነው። ሰው አሁን ካያችሁ ኔን አንድ ሴት ከሰራው በኋላ ኢ ዋስ ጋስፒንግ ፎር ር ትንፋሽ ፈልጌ ነበር እና ኢፍ ማይ ካርዲዮ ቫስኩላር ሲስተም ዋስ ጉድ ኦር ኢንታክት ኦር እንደ በፊቱ ኤቭሪዴ ካርዲዮ መሰራ ቢሆን ኖሮ አይወድንት ሀቢን እንደዚህ ሰው

ኢኩዌሽኑ ለማውጣት ነው። ሶ ወይም ደግሞ የምትጠቀሟቸው መገጣጠሚያዎች ባነሱ ቁጥር ያንን የምትሰሩትን ጡንቻ የማግኘት እድላችሁ በዛው ልክ እየሰፋ ነው የሚሄደው። ያማለት አሁን ትከሻችሁ መስራት ስትፈልጉና ሳይድሬ ስትሰሩ የሪስታችሁ መገጣጠሚያ አለ፣ የኤልቦአችሁ መገጣጠሚያ አለ። ኢፍ ፖሲብል ሁለቱም የምታወጡት አሪፍ ነው፣ ግን አላ እዚጋ ማሰር ሊኖርባችሁ ነው። አዛ ነው ግን እንደዛ መስራት ሰ ይሄንን በማውጣታችሁም አንድ ነገር ታስተካከላላችሁ ማለት ነው። ኤቭሪ ቴንሽን ጎዝ ኦፍ ፍሮም ዮር ፎር አርምስ ና ጎዝ ቱ ዮር ሾልደርስ ኢቭን የበለጠ ማለት ነው። ዋነኛው ምክንያት እሱ ነው። ከዛ ውጭ ግን ሌላ ምንም ምክንያት የለኝም።

አሁን የተመለከታችሁት ኢዝ ነቲንግ በት ኢጎ ሊፍቲንግ ሄክ። መጥፎ ፎርምን አብራራው ብባል አሁን የሰራውን ነገር ነው ማሳያችሁ ደግሜ ማለት ነው እና መቼም እንደ እንዳሰሩ

የሚያንኳቸው ነገር አፕላይስ እዚህ ጋራም ሶ ትራይሴፕስ በሚሰራ ሰዓት ላይ ዩዚንግ ስትራፕስ ሶ የሪስት ጆይንቴን ከኢኩዌሽኑ ለማውጣት ማለት ነው። ኦንሳም ኤክሰርሳይዝ ብቻ ነው እንደዚህ የማደርገው ሃይ ዶር ሪሜምበር። ሁሉንም ግን በሰራቸው በሰራቸው ቁጥር እነግራቸዋለሁ። ፎር ናው ግን ዛሬ ለሾልደር እና ለትራይሴፕስ ነው ሪስቴን